እንደ እምነቴ እንደ ውስጤ ነው የሆነልኝ። እግዚአብሔር ውስጤ እንደተደሰተ አሁን በጣም ነው ተደሰትኩት፣ እሷ ካገኘው በኋላ ጋሽዬና ሩታ ተገናኙ። እንግዲህ ጋሽዬ እንደፈለግኩት ሆኖልኛል። ተደስቻለሁ፣ እሷን ስላገኘሁ ብለዋል ማለት ነው። እንኳን ደስ አለዎት ጋሽዬ። የእውነት እጅግ በጣም ደስ ብሎኛል። ማን ነው ጋሽዬና ሩታዬ ስለተገናኙ ልክ እንደኔ የተደሰተው ማለት ነው። ብዙዎቻችን የምንመኘው ነገር ነበረ ይሄ ነገር ማለት ነው። እንግዲህ የመጨረሻው የመሳካቱ ደረጃ ደርሷል ማለት ነው። ሰላም የሚወርድበት አብሪሽና ሩታ እንደ በፊቱ የሚሆኑበት ሰዓት ደርሰዋል ማለት ነው። ከዚህ ቪዲዮ መካከል እጅግ በጣም የገረመኝ ነገር ጋሽዬ አንድ የጠየቁት ነገር አለ። እሱ ምንድን ነው ስለዛች ስለ ዘረጧዋ ስለ ሜሪ ማለት ነው። የዚህ ሁሉ ደረጃ ያደረሰችው እሷናት። የት ሄዳለች ብለው ጥያቄ ጠይቀዋል ማለት ነው። የእውነት ማን ነው በዚህ ጉዳይ የገረመው ማለት ነው። ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ቀርበን ያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ፍጊ ወዳችኋለው። ለቤቴዎ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነጋሽዬ የነሩታ የነጽጌ ቪዲዮ ነው ማለት ነው። ትላንትና እጅግ በጣም ደስ የሚል ቪዲዮ ነበረ። ያው ከትላንት ወዳ ትንሽ ጭላንጭሎ አይተናል። ጋሽዬ ወደ አዲስ አበባ ከሄዱ በኋላ ከነዳኒ ና ከነ ኢሳቅ ተገናኝተው እንግዲህ ይሄ ነገር በጉጉት እየጠበቅ ነው ነበር ትላንትና። ጋሽዬ እና ሩታ እንግዲህ ተገናኝተዋል ማለት ነው። ሩታዬ ማነው ማ ልክ እንደ ያሳዘነች እየሆነ በጣም አሳዝናኛለች። ከፍርሃቷ የተነሷ እጇ ራሽታ ጨረሰችው እኮ በጣም ተንቀጥቅጣለች። እንግዲህ ጋሽዬም እንደተናገሩት በእንደዚህ አይነት ሁኔታ እንገናኛለን ብዬ አንድ ቀንም አስቤ አላቅም ነበረ። ነገር ግን የልጆቼ ጉዳይ የእናንተ ጉዳይ ሆኖብኝ በድንገት ተገናኝተናል ማለት ነው ብሏል። አዎ እውነት ነው። በእንደዚህ አይነት ነገር አልነበረም። እኛም ራሳችን ስንጠብቅ የነበረው በሰርግ በመልስ ነበር የምንጠብቀው። ነገር ግን ደግሞ ያው አንዳንዴ ያላሰባችሁት ነገር ነው የሚሆነው። እና ጋሽዬ በእንደዚህ ሁኔታ ከሩታ ጋር ተገናኝተዋል ማለት ነው። ሩታዬ የኔ አክባሪ የኔ እንቁ እህት አያቸው አይደለም፣ እንዴት ተንቀጥቅጣ ጉልበታቸውን እንደሳመጭ ማለት ነው። የእውነት በጣም ትለያለች ትለያለች። ከዚህ በፊትም አባዬ የአብርሃም እናት ስታገኝ ጉልበታቸውን ጎንበስ በስ ብላ ስማለች ማለት ነው። እውነት አድናቂሽ ነኝ ሩታዬ፣ የኔን ቁ እህት ማለት ነው። እና ትላንትና እንግዲህ ጋሽዬ ብዙ ነገር ተናግረዋል ማለት ነው። የካናዳውን ጉዳይ አንስተዋል። ከዚህ በኋላ ያው በረራ ይደርሰዋል ብላለች ሩት ታይም፣ እስኪ ተንፈሺ ውስጥሽ ላይ ያለውን ነገር ተናገሪ እያሉ ነበር፣ እንደ አባት ማለት ነው። ረጅም እድሜ ከጤና ጋር ለጋሽዬ። ጋሽዬ እውነተኛ አባት ማለት ነው። እና ተናገሪ ምንድን ነው እያሉ ነበር። ያው በረራዋ አንድ ቀን እንደቀረውም ተናግራለች። የጽጌም ልክ እንደዛ ተናግራ ነበር። የት ነው የምትሄጂው? አትሄጂም፣ ተነጋግረን ችግሩ ሁላችንም ምንፈታ የሆነ ከአብርሃም ጋር ሲሉ እንግዲህ ጋሽዬ እሱንማ እንዲፈቅዱልኝ እፈልጋለሁ ብላለች ማለት ነው። ያው ችግር የለው ለመሄድ ካሰብሽ ትሄጃለሽ፣ ነገር ግን ሰላም አውርደሽ ነው ከአብርሃን ጋር እርቀ ሰላም አውርዳችሁ መርቄሽ ነው የምትሄጂው ብለዋል ማለት ነው። ጋሽዬ ይህን ሲሏት እንግዲህ ሩታዬ እሺ እታረቃለሁ፣ ሰላም እናወርዳለን ብላ ደግሞ ሩታዬ ቃል ገብታለች ማለት ነው። ሩታ ቃል በመግባቷ ማን ነው የተደሰተው? ማን ነው የተደሰተው? እኔ ደስ ብሎኛል። እውነቴን ነው የምላችሁ። ያ ማለት ደግሞ ወደዳችሁም ጠላችሁ የካናዳው ጉዳይ ይሰረዛል። አዎ ይሰረዛል። ከአብርሃን ጋር ሰላም ታወርዳለች፣ ይታረቃሉ። የካናዳውን ጉዞ በቀይ እስክሪብቶ ይሰረዛል ማለት ነው። እርግጠኛ ነኝ ጋሽዬ ያስለቅቋታል በቃ አሁን ከዚህ በኋላ እኛ በጉጉት መጠበቅ ያለብን ምንድን ነው? እንደነገርኳችሁ ትናንትም ተናግሬያለሁ፣ ዛሬም ደግመዋለሁ፣ ሰርግ ነው ከዚህ በኋላ የምንጠብቀው ማለት ነው። ሰርግ እንጠብቃለን። ከዛ ጋሸዬን ከዚህ በፊት እንደተናገሩ ስንት ሰንጋ አርደው ደግሞ መልስ እንደሚጠሯቸው ያው መገመት አያቅተንም ማለት ነው። እና የእውነት እኔ በጣም ደስ ብሎኛል፣ በጣም ማለት ነው። እንግዲህ እንደሰማችሁት አብርሽ እቤት ላይ አልነበረን። ጋሽዬ የሆነ ቦታ ልኬዋለው ይመጣል ብለዋል። ያው ጽጌም እንደተናገረችው ሩታ ቤት አላደረችም። ምክንያቱም የጋሺ መምጣት ስላስደነገጣት ከዚህ በፊት ስላልተገናኙ ሙሽራ ናት። ከጋሽዬ ጋር ስላልተገናኘች እንግዲህ ቤት ለቃ ሌላ ቦታ ያደረችበትን ቦታ እኔ አውቃለሁ እያለች ነበር ጽግዬ ማለት ነው። እንግዲህ ትላንትና ጽግዬም ተዝረጥርጣለች ማለት ነው። ይቅርታ ጠይቃለች፣ ለጋሽዬ ይቅርታ ጠይቃለች። በእነሱ መካከል መግባታችን ብዙ ልምድ ስለሌለን ነው። ብዙ ልምድ ቢኖረን እንደዚህ አይነት በእነሱ መካከል ገብተን ነገሮቹን አናባብስም ነበር። ስለዚህ ስላለፈው ነገር ስላጠፋ ነው ይቅርታ ብላ እንግዲህ ጠይቃለች። ጋሽዬ ይቅርታቸው ተቀብለዋል፣ ማለት ነው። የእሷንም የዳኒንም ማለት ነው። ዳኒ ማለት የልጅ አዋቂ ነው፣ እንደ ሽማግሌ ነው። እኔ ግን ከቡተ ድረስ መጣ በጣም ተናድጄበት ነበር የመጣሁት። ነገር ግን እኔን ሲያየኝ በእግሬ ላይ ተደፍቶ ይቅርታ ጠየቀኝ። ይቅርታ ሲጠይቀኝ በእግሬ ላይ ሲደፋም ነገሮቹን በሙሉ ረሳሁት ብለዋል። ጋሽዬ የኔ የዋህ ማለት ነው ረሳሁት ስለዚህ አንቺንም ሩታን ይዘሽ ስለመጣሽ እኔ ይቅርታ ከመጠየቅሽ በፊት ሩታን ይዘሽ በማምጣትሽ ራሱ ተደስቻለሁ። በአንቺ ላይም ራሱ የያስኩትን ቂሜ ረስቼዋለሁ እሷ በማምጣትሽ ብለዋል። በይበልጥ ደግሞ ይቅርታ ስትጠይቃቸው ጋሽዬ ተደስተዋል ማለት ነው። እንግዲህ የትላንትናው ቀን ለየት ነበረ ያለው ማለት ነው። አሁን ግን የቀረችዋ ያቺ ዘረጦ ዝርጥርጥ። ጋሽዬ በጣም ገርመውኛል፣ የእውነት ገርመውኛል። እኛ አባቶቻችን አያዩም እናቶቻችን አያዩም ብላችሁ አንዳንድ ዩቲዩበሮች የምትዝረጠረጡ በደንብ ተማሩበት። ምክንያቱም ጋሽዬ እንደዛ ሲናገሩ ድንግጥ ነው ያልኩት ማለት ነው። ለምን ቪዲዮዋቸው በደንብ ይከታተላሉ ማለት ነው። ጋሽዬ ማለት ነው፣ ያቺስ ልጅ የት ሄዳለች? ሜሪ የት ሄዳለች ሲሉ ጸግዬ ከኔ ጋር እኮ አታወራም ከኛን ጋር እኮ አታወራም ብላለች ማለት ነው። እኔ ራሴን አውራታለሁ፣ ሜሪን አገኛታለሁ። ምክንያቱም የዚህ ሁሉ መንስኤዋ እሷ ናት ያባባሳችሁ፣ ብለዋል ማለት ነው ጋሽዬ። ጎሽ ጋሽዬ። ግን አመል አለባት ልጅቷ። እውነቴን ነው አመል አለባት። እኔ ትልቅ ሰውም ትንሽ ሰውም የምትለይ አይመስለኝም። ያገኘችው መቅጨት ነው የምትወደው ማለት ነው። በካልቾ በጥፊ ማለት ነው የምትወደች ዘረጦ ሜሪ ማለት ነው። እና ጋሽዬ ጥንቃቄ እያደረጉ እውነቴን ነው ምሎት በደንብ አድርገው እሷን እንኳ በእግሮት ላይ ራሱ ተደፍታ ይቅርታ ብትጠይቅም ራሱ በደንብ አድርገው በጥፊ ይወልውሉልን የእውነቴን ነው። እውነት ኒኳ ሜሪ ከጋሽ ተገናኝታ የምታወራውን ነገር ለመስማት ግን ማነው የቸኮለው? ልክ እንደኔ ማለት ነው። ለማንኛውም እንግዲህ ጋሽዬ ሜሪንም አገኛለሁ ብለዋል። ሁላቸውን ተገናኝተው እንግዲህ ነጌ ሰላም የሚያወርዱ ነው የሚመስለኝ ማለት ነው ይታረቃሉ ነጌ ለየት ያለ ኧረ ለምን ነጌ ቀለሟ ዛሬ ማለት ነው ዛሬ ለየት ያለ ቪዲዮ ነው የምንጠብቀው እርቀ ሰላም ወርዶ ከዚህ በኋላ አብርሃምና ሩታ ደስ በሚል ነገር ነው የምንጠብቃቸው ማለት ነው እንግዲህ እንደተመኘ ነው ያድርግልን እውነት እንደተመኘ ነው ያድርግልን ሰላማችኋላ ህብዛልኝ ብዛልኝ ወዳችኋለሁ አሰላሙ አለይኩም ወራህመቱላሂ